ሰላማዊ ለኝም እያያችሁኝ ነው። ከዛ ከዚሳ በኋላ ሶስት ሰዓት ከምናምን ሆኖ ከዛ እሱ ይመጣል። ሲዲ ልቀጠቅጠኝ ቁጭ በይ፣ ከዛ በሳሙና በሻምፖ እያልኩ ልዘፈዘፍ። ደፋሮች፣ አልገባም ውዴ፣ አልገባም አልገባም። ጋላክሲን አስሞላና አልገባም። ቅጣት ሊለጠልጠኝ ነው። እንዲህ ማሜ ግን ቴንኪሽ ለዛሬ። ቆይ በምን ተለያይተው ነው? ማሜና ዲቦራ በምንድን ነው የተጣሉት? ተጣልተዋል የምትሉ ማሜና ዲቦራ በምን ተጣልተው ነው ጋይስ? በምን ተጣልተው ነው ጋይስ? ማሜና ዲቦራ በማርያም ንገሩኝ፣ በምን ተጣልተው ነው? በምን ተጣልተው ነው? በምን ተጣልተው ነው እኮ? በምን ቆይት ይሰራ በምን ተጣልተው ነው ጋይስ? በምን ተጣሉ? እሺ እሺ ውዴ፣ እሺ ፍቅሬ። አሟታል፣ ተተኛ በቃ። ተይዛ ነው እኮ ሴትዮዋ ተይዛለች ጓደኛዬ፣ እኮ ተይዛለች። ታማለች እኮ ማቃለች እኮ። ልጅቱ ማቃለች። ዛሬ ማለት ነው እግዚአብሔር ስደውል እያለች ነበረ ያወራችሁ ጠዋት ላይ። ታማለች ልጅቷ፣ ተዋት። እኔም ታሚያል። መጨረሻችን ሕክምና ነው የምንገባው። ሁለታችንም ሕክምና ነው ጌታ። እኔና ዲቦራ ሕክምና ሕክምና አካ። እንደው እንደው እንዴት እንደምንሆን አላቅም። እሺ እሺ እሺ ማሬ ዲቦዬ አንድ ቀን ምን እናድርግ መሰለሽ፣ እኔና ማሜ ብቻውን እኔ እናንቺ እንቅጠመው። በእናትሽ ዲቦራ፣ ማሜ ብቻውን እኔ እናንቺ እንቅጠመው። ከዛ ማለት ነው በቃ እየተቀባበል ተጫውተንበት ማለት ነው ተጨ ረግጠን ረግጠን ረግጠን ማሚ ያንበሰውን ሰተኛል። ግን ቢሆንም ግን ረግጠን ተጫውተንበት አይደል? ጋይስ ምን ታስባላችሁ? ማሜ ለሁለት እኔና ዲቦራን ክጥማር ቅጥቅጥ ብናደርገው ኬታን ማሜ፣ እኔና እኮ በነገራችን ላይ እኔ ሰው ቤት እንደዚህ ገዝተህ ስል እኮ አልሄድም እ ገባሽ እኔ የምመጣው አንቺ ጋር ብቻ ነው። የሆነ ቀልቤ እኔ በነገራችን ላይ ስወድም ስጠላም እኔ እንደዚህ ነው የምነግርሽ የሆነ ነገረሽ ቀልቤ ወዶሻል። የዋህ ነገር ነች በቃ። ይሽ የምታሳሽ አይነስጓደኛ ስታምሪ ስታገባ ማን ደወለልሽ እያልክ ደግሞ ቁጣ የጀመርከው እኮ በዲቦ አይቼ አለው። ይሄ ዲቦራ ያየ በእናቴ በዛው በዛው ዲቦራን ባለፈው ምን አለ ማን የደወለው ማነው ቤት ቻለው እያልክ ልክ እንደ ባል ሲቆጣት ነበረ። አልሰማህም ነው እና እንዲሁ ሰው እያሁን ለምሳሌ አሁን አንቺ ልትመጪ አሁን ቤቴ መጣሽ እንበል። ሄድኩ ተቀበልኩሽ፣ መጣሽ፣ ቆይቻለሽ እየቃምኩ ነው

ዛሬ ተቀጣሁት። በረዶ በሻምፖ ምናምን መገልበጥ ሻወር ሳሙና ኧረ ምንድን ነው ጋይስ ብቻ አላስታውስም። ማሜ እኔና ዲቦር አንተ ትገጥመናለህ ዛሬ። አይደለም አሁን አይደለም፣ ግን ትገጥመናለህ። እኔና ዲቦር አንተ ብቻ። ሌላ ሰው አምጪ ነጋ ትሆን ያሳጥ አንቺና ጉቺ ነው ከፈለግሽ። አንተ ደግሞ አሁን ተጣላት በቃ። እንደዚህ ያልኩ ነገ ደግሞ ባይግ። አሁን ዲቦዬ አይነሽ ቂጥሽ ስትላትላለግ እኔና ዲቦራ ነው ከጉቺ ጋር አልፈልግም ከጉቺ ጋር አልፈልግም እኔ ከዲቦ ጋር ነው እምፈልገው አልፈልግም ጉቺ ጆ አርቱ እያየች ኑ አነሳራን እያለች ነው እኮ እሺ ትገጥማለህ ከዲቦራ ጋር ነው የምጫወተው ጉቺ ሳሙና በላው ብላ ው ስታስመልስ ስትቀዝነው አለች አልፈልግም እኔና ዲቦራ አንተ ብቻ ማሜ ኑ አለ ው ኑ ኑ እያለ ነው አንድ ሰው አሁን አይደለም ጋር ሰውልማለ ሞት ነው ትገጥማለህ ማሚ ከሌላ ሰው ጋር ከሌላ ሰው ጋር እናተ ሁን ሲጣሉ መከራ ሲታረቁ መከራ። አሁን እንደዚህ ይላል፣ ከዛ ሷም እንደዚህ ትላለች። ነገ ብታያቸው ደግሞ ማለት ነው አንተ ደነስ ድንጋይ እራስ ይባባላሉ። ለምሳሌ ምንም ስለ እሷ ስለሌላ ሰው ምንም አላወራም። እኔና እሷ የተገናኘንበት መንገድ አለ ሜቢ ወደ ጌም ምናምን እንድትጫወት ጎበዝ እንድትሆን አበረታት ይቻት ሊሆን ይችላል እንጂ በጣም የሚገርመው ሳምንቱ ሙሉ አንዴ ፀጉር አንዴ እንደ እብድ ላበላቡኝ በዚህ ብርድ በአዲስ አበባ ብርድ ሩጥ ስትልን አንዴ ቅንድብን አንሳ ስትል ምናምን የምቀጣው አንድ ቀን አገኛታለሁ ብዬ ነው። ምሳሌ እንደ ዛሬ አይነት አጋጣሚ ዛሬ አሁን አላገኘችኝም። ጊፍታሮች ተሰብስበ መጡ። እንዲህ አይነት ቀን አንቺ እኔን ካላሰራሽ ጌመርለኛል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 አይ እኔ ስለሰው ላወራው? እኔ ስለ ሰው ለማውራት ፈልጌ ነው? ነውር እንደሆነ እየነገርኩሽ ነው ያለሁት። እና ያ ትንሽ ደበረኝ እንጂ ሌላ ምንም እኔ ችግር የለብኝም። ለምን አልተቀጣጭ? አላህ አላህ ረዝቀልኝ፣ በቃ ማለት ለእኔ ስላላለው ነው። ግን ጥሩ አይደለም። ለምን እንደዚህ አይነት ነገሮች እኔ በሰው አኔ አሁን ለምሳሌ በጊፍት የተነሳከው ሰው ጋር አልጋጨ። በጥቅማ ጥቅም ነው፣ ሳንቲም ምናምን አልጣላም። ተታረቁ በቃ እኔ አልተጣላሁም እኮ አልተጣላሁም፣ ወላሂ ለእዚያ አልተጣላሁም። ተታረቁና የሚያጨቃጨቃችሁን ነገ እንዳትጨቃጨቁበት አውሩበትና እና በዛ ጉዳይ አውሩበትና አትጨቃጨቁ በቃ። ስ ኦኬ። አይ ለምን ምሳሌ አሁን ዛሬ በጣም አሪፍ ቀን ነበር ለእኔ ብዙ ጊፍታሮች መጥተው ነበር። ገባሽ? ደግሞ ምን አለ መሰለሽ ቤታየው አሁን ዛሬ አራት ሺህ ሰው ሲያይሽ ሜቢ ጊፍት ላታገኝ ትችያለሽ።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 መጥፎነትም አብሮ ልንገር እሷ የደበራት እ አንተ ኳ ለምሳሌ ተጫወቱ ምናምን አንተ ደነዝ አንተ ድንጋይ ራስ ምናምን መባባል ምንም ቸው እኔ አሁን ዲቦራን አንቺ ደነስትርኛ አንቺ ውሻ ምናምን የተባባልን ምናምን ይሄ ነው ይግባልሽ ምናምን ያን እንጫወታለን ግን ያሁን የከፋ ስድብ ከሆነ እሷም ደግሞ ያንን ለምን ላይ አብረን ገብተን ከተጫወ አብራችሁ ገብታችሁ ከተጫወታችሁ ዝም ብሎ ይሄ መለካከፍ አላረን ሞራል ምናምን እሱ ችግር የለው ግን ያሁን ፈርዘሬ ወጥጥ ያለቀ ስድድብ ግን ሊከብዳት ይችላል ገባክ ማሚ? አሁን አንተ ምንም ላይ መስሪያ አለኝ ሰላም። እኔ አንድ ቀን ጠይቂያቸው አንድ ቀን በስተም ገባሽ። እንዲያው በጣም እናደድና ራሴን እንትን ኮንትሮል አደርጋለሁ። ሌላ ሰዎች ምናምን ነገር እሷን እንትን የሚል ሰዎች ጀጅ እንዳያረጓት ስለምፈልግ በጣም ነው ዝም የምለው። አልፋታል፣ አልፋታል፣ አልፋታል። የዛሬው ግን በጣም ሰው። የፈለግሽው ገበተሽ ጠይቂ፣ ወላሂ በቃ ትላንት ዛሬ ብቻ አለም። ትላንትም እንደዚህ ዛሬም ደገመችው። ትላንትም እንደዛ ያው ሶ አጌ አራት አጌ አራት ቅጣት በተከታታይ ቤስት ኦፍ ስሪ አደገኛ፣ አደገኛ ቅጣት ቀታል አራተኛ ላይ አምስተኛ ላይ ያገኘዋት ተቀጭ ስላት በጣም ስለከደባት ስለከበዳት ጊፍት በጊፍት አረገችው። ገባሽ በቃ የሆነ እንደ ልብ አይነት ነገር አለ አይደል? ለዛ ነው እንደዚህ ምናናቀይ ማሚያ እንዴ። ይኸውልህ ኮመንት የፈጠነብኝ፣ ስማኝ ልንገርክ። ማለት ነው ማሚያ፣ አሁን ለምሳሌ ያንተ ጥፋት ያንተ ጥፋት ብንመሰለክ፣ ትናንትና አሁን ለምሳሌ ሆን ያልተመቸ ነገር ካለ፣ አሁን ዲቦራ እኔ ማታ ተጫወትን አይደል? የመጀመሪያችን ጌም ነው በመገዳደን እና ሰው የተጫወት ነው ማታ። ስንጫወት ያልተመቸኝ ነገር ካለ እጽፍላታለሁ። ዲቦራ ይሄ ነገር አልተመቸኝም ነገር አስተካኪ ብዬ እጽፍላታለሁ። ተረዳይ እጽፍላት አሉኝ። አንተ ደግሞ ትናንትና ያልተመቸ ነገር ቢኖር ትጽፍላትና ዛሬ እንዳት ደግሞ ታደረጋለ። አንድ ሁለተኛ ነገር ደግሞ ቤተሰቧን ለምነካ ማም ቤተሰብ እኩ ላይ ቅጣት ተባለ ቅጣት የሆነ ጫማ እንቁላ ላይ ጠጣችበት አለ እሱን መቅደድ አንድ፣ ያ ሚጓም መቁረጥ ሁለት፣ ሶስተኛ